የቢላልን ሃገር ከዱርይነት ወደ መስጂድ ኢማምነት አንድ ወጣት ታሪክ ሆነ እንዲህ ይተርካል። እናትና አባቴ ተፋቱ። እናትና አባቴ ሲፋቱ እኔ አራት ዓመት ህፃን ነበርኩኝ። በዛን ሰዓት እናቴ ወደ ቤተሰቦቿ ይዛኝ ሄደች። ቤተሰቦቿ ና የአባቴ ያለበት ቦታ አንድ ሺህ ኪሎ ሜትር ይራራቃል። ከዛ እዛ ማደግ ጀመርኩኝ። ገጠራማ ክፍል ስለነበረ በዛም ሰዓት እውቀት ምንም ስለነበራቸው ቤተሰቦቿ ያን ያክል ቁጥጥር አያደርጉብኝም ነበረ። ስለዚህ እኔም ከትምህርት ቤት ወደ ቤት በሚመላለስበት ሰዓት ዱርዮ ጋር እስታወቃለ ዱርዮዎች ጋር ከዛ በኋላ ወደኩኝ የተለያዩ መጥፎ ነገራቶችን አደርጋለሁ፣ አጨሳለሁ፣ ሌብነት ተማርኩኝ፣ ሰዎችን ደበድባለሁኝ፣ ብረት አነሳለሁ፣ ወዘተ ነገራቶች እንደዛ አደርጋለሁኝ። እንደዛ እያደረግኩኝ እያለ 16 ዓመት ሞላኝ። በዛን ሰዓት አስከሪ ነገባሁኝ፣ ፖሊስ ሆንኩኝ። ፖሊስ ሆኜ እያለ ወደ ሀያ ሁለት አመት በሚሆነ ሰዓት አባቴ የሆነችን ልጅ እንዳጫልኝ ይነግረኛል። ከዛ ይቺ ልጅ ግን ሷሊህ የነበረች አላህን የምትፈራ ቁርአን ሐፊዝ የነበረች በጣም ተቅዬ የነበረች ልጅ ናት። እንዴት ይሄ ሊሆን ይችላል? አንደኛ ገንዘብም የለኝም ልምድንም የለኝም ምንም ነገር የሌለኝ ሰው እንዴት ልታገባኝ ቻለች? በማለት ተገረምኩኝ። ከዛ ተጋባን፣ ሰርጉ ተፈጸመ። ይዣት የመጣሁትኝ ወደ ከፈጅር ሁለት ሰዓት ገደማ ሲቀረው ነበረ። ከዛ ለምን ሁለት ረካ እንሰግድን ማለች። ሁለት ረክዓ ሰገድን። ሰግደን እንደጨረስን ለምን ወደ ሓራም ሄደን ሓራም ሁለት ረክዓ ሰግደን፣ ወይም ደሞ መስጂደል ሓራም ማለት ነው፣ እዛ ሁለት ረክዓ ሰግደን በዛ ቁርሳችንን እንበልተን ለምን አንመለስን አለችኝ። እሺ አልኳተኝና አብረን ሄድን። መስጂደል ሓራም እየሰገድን እያለ ኢማሙ የሚቀረው ይህን አንቀጽ ነበረ፣ ቁል ያ ዒባዲየ ለዚነ አስረፉ ዓላ አንፉሲሂም

እና በጣም ተደሰትኩኝ። በዛን ሰዓት ህይወቴ ባጠቃላይ ሲቀየር ይታየኛል። በጣም ተቀየርኩኝ። ካሁን በኋላ ሰላቴን አላቀውም አልኩኝ። ምክንያቱም ከዛ በፊት ሰላቴን ሰግጄ አላውቅም፣ ከረመዳን ውጭ ሰግጄ አላውቅም ነበረ። እንስገድ ስትለኝ እንኳን ራሱ ከዛ ከፈጀር በፊት እንስገድ ስትለኝ እ ሁለት ረከዓ በጣም ደንግጨ ነበረ። እሷ ያንን ተረድታ ነበረ። ከዛ ወደ ቤት ተመለስን። የተወሰነ አንድ ሁለት ቀን ከቆየን በኋላ ለምን ቁርአንን ሙራጃ እናደርግም አለችኝ። በጣም ተደሰትኩኝ። እሽና እናደርግ አልኳት። ወደ 13 ጁዝ የሚደርስ ከእሷ ጋር እንትን አልኩኝ፣ ሐፈዝኩኝ። ከሐፈዝም በኋላ ለምን ጃሚዓ እንትናን አናስመዘግብም ና ከመግሪብ እስከ የምንቀራበት ቦታ ከምንሰግድበት ቦታ ወይም ከቤታችን በጣገብ የሆነ መስጂድ አለ። ከዛ መስጂድ እየሄድኩ በማሰግድበት ሰዓት ግን አንዳንድ ጊዜ ኢማሙ ይሄድ ነበረ። ወደ ሆነ ቦታ ሲሄድ እኔ የተካኝና እኔ እየተተካሁኝ አሰግር ነበረ። በዛ ሰዓት የአካባቢው ሰዎች በጣም ተደሰቱ። ሰውየው ከዛ የሆነ ቦታ ለቆ ሲሄድ ከዛ መስጂድ ኢማም ሆኜ መስራት ጀመርኩኝ። ከዛ በኋላ እያወቅኩኝ ከዛ ኢማም ሁኜ እያሰገድኩኝ ሁጣ በመሆንኩኝ ሁጣም ማደርገውን የነበርኩኝ ዓሊም ሆንኩኝ። ቀጥታ ምንድን ነው የሆነው? መስጂድ ጃሚያ እንክፈታለችኝ። የመስጂድ ጃሚያ ከፈትን። በዚህ ሁኔታ ላይ እያለ ሚስቴ ትታመማለች። ሚስቴ ትታመምና ሆስፒታል ትሄዳለች። ሆስፒታል ስትሄድ ግን ሙሉ በሙሉ የካንሰር በሽታ እንደታመመች እና ሙሉ በሙሉ እንደተቆጣጠራት ይነግሩኛል። በጣም አዘንኩኝ። ሶስት ልጆችን ከሷ ወልጃለሁኝ ሶስት ልጆችን በጣም ጥሩ ጥሩ ሆነች። እሷን የመሰሉ ልጆች ሰጥታኛለች ወልዳልኛለች። ሙሉ በሙሉ ተቆጣጥራ ስለነበረ በተወሰነ ሰዓት ቆይታ ሞተች። ከሞተች በኋላ ግን አንድ አመት ሁለት አመት ከቆየው በኋላ አግባሉ። ነገር ግን ማግባት አልቻልኩም። በገባ ሌሎችን እበድላለሁ ብዬ ፈራሁኝ። ምክንያቱን እሷ ከዱርዬነት ከሌባ ሰውነት ከብዙ ነገራቶች አውጥታ አሁን ያለሁበትን ደረጃ አድርሳኛለች። እሷን እያሰብኩ ብኖር ልጆችን ባሳደግ ልትሻለኛን ብዬ መረጨ ልጆችን እያሳደግኩ ይገኛለሁኝ። እሷ ጋራ በጀነት ያገናኝን ይላል እና፣ በጣም ደስ የሚል ታሪክ ነው። ምን ተማርኩኝ? ይህ የሰው ልጅ ምንም ቦታ ላይ ሊሆን ይችላል። ምንም ወንጀል ሊኖርበት ይችላል። ምንም እውቀት ላይኖረው ይችላል። በልጅነታችሁ ላትማሩ ትችላላችሁ። በቤተሰቦቻችሁ ይህን እድል ላይ ሰጧችሁ ይችላሉ። ምክንያቱም ያላቸውን ነው ቤተሰብ የሚሰጠው። እነዚህ ሰዎች እውቀት ስለሌላቸው እውቀት ሊሰጡታቸሉ ስገድ ምናምን ሊሉ የሚችሉት እነሱም የነሱን እውቀት ሲኖራቸው የተሰጣቸውን ሲያገኙ ነው። እና ያላቸውን ነው እንጂ የሌላቸውን ሊሰጡ አይችሉም። እና ከቤተሰቦቻችሁ ሊያስተምሯቸው ይችላሉ። ወይም የተለያዩ ነገራቶች እውቀት አልፏቸው ሊሆን ይችላል። ነገር ግን አሁንም መማር ትችላላችሁ። አሁንም ማደግ ትችላላችሁ። አሁንም ትልቅ ደረጃ መድረስ ትችላላችሁ እና ዛሬ ጀምሩ። ነገ የሚባል ቀን ነገ የእናንተ አይደለም። ዛሬን ማስተካከል ካቻላችሁ ነገ መደሰት፣ ነገ መስተካከል ይቻላል። በተጨማሪ ደግሞ ሚስቱ ሚስቱ በጣም ያኔ በጣም ደስ የሚል አክላቅ የነበራት የምትገርም ሴት ነች። ታሪኳ ስለሚናገር ምንም አስተያየት መስጠት የሚጠበቅብን አይደለም። እና ጥሩ ሴት እንሆን፣ መልካም ሴቶች እንሆን ብዬ ቆጫለሁ። አላህ የሐፍዘኩም። አሰላሙ አለይኩም